ዘመናትን ወደ ኋላ ይመልሰናል። ዛሬን የተሻገረ እውቀትን ያዘለ ከመስቀል የተቆራኘ የእምነት የጥበብ፣ የቅርስነት ጉዞ አፍሮ አይገባ ወይም ላሊበላ መስቀል የሚባለው ከአስራ አራት ከሚባሉ ቅርጾች አንዱ ነው። የሱ የእጅ አሻራ ያለበት እሱ የሚይዘው መስቀል ነው። አፍሮ አይገባ ክርስቶስን ማዳንን ቅዱስ ጋና አደምን የተረከበት ወንጌሉ ነው። መስቀል ሳይሆን ወንጌል ነው ራሱ 89 ላይ በአንድ ሺህ ብር ተሸጠ። ይሄ ቅርስ ተሰረቀ። የሀገሩ ሰው በአንድ ሺህ ብር የሸጠውን መስቀል የመስቀሉን ጥበብ የሚያውቀው ቅርስነቱን የተረዳው የውጭ ሀገር ሰው ግን 25000 ዶላር አውጥቶ ገዝቶታል በወቅቱ እንጨት ተሰርቶ በደላቸው በስቷል ተብለው ከፍርድ የዋሉ ወንጀለኞች የጥፋታቸው መቅጫ የፍርዳቸው የእቅታቸው መጨረሻ ነበር መስቀል በብሉይ ዘመን። ነገሩ ሲቀየር አዲስ ኪዳንም ሲሆን አይሁድ ኢየሱስ ክርስቶስን ለመግደል ያዘጋጁት ፍርድ ተዛብቶ መስዋዕት የሆነበት በጎልጎታ ኮረብቶች ምስክርነት ሞትን የገደለበት ሆነ። ዛሬ ላይ ይህ መስቀል ተምሳሌትነቱ የጎላ ሆኖ የመዳን ምልክት ነው። ቅርጹና አሰራሩ ቢለያይም ከበዙ ማዕድናት ቢሰራም መስቀል ለአማኙ ዋናው ተምሳሌትነቱ ነው፣ በእርሱ አማካኝነት የሚገኝ ድነት። መስቀል ማለት መሰላል ማለት ነው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ላይ ያዕቆብ በሎዛ መንገድ ላይ ተኝቶ የምናየዋለን። ከምድር እስከ ሰማይ የተዘረጋ መሰላል አይቶ ነበር አይደለም? ያ መሰላል ትንቢቱ የተፈጸመው ክርስቶስ አምላካችን መስቀል ላይ ሲሰቀል ነው። ከምድር እስከ ሰማይ ሲዘረጋ መሰላሉ መሰላል ብቻ ላይ የሚያየው ያዕቆብ ከመሰላሉ ጫፍ ላይ ዙፋን ተዘርግቷል። ከዙፋኑ ላይ ደግሞ ንጉስ አይቷል። መሰላሉን ብቻ አላየውም። እኛ ይህንን መስቀል ስንዘምርለት መስቀሉን ብቻ አይደለም የምናየው፣ መስቀሉ ላይ ያለውን ክርስቶስ እያየን ነው። ልክ ያዕቆብ መሰላሉን ብቻ አላየውም፣ መሰላሉ ላይ ዙፋን አይቷል፣ መሰላሉ ላይ ንጉሱን አይቶታል። ንጉሱ መድኃኔ ዓለም ኢየሱስ ክርስቶስን እያየን ነው። ለዚህ መስቀል እየዘመርን ያለ ነው። የያዕቆብ መሰላል ማለት መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። እኛ ከዚህ ምድር ወደ ሰማይ የምንሸጋገርበት የነፍሳችን መሰላል ክርስቶስ የተሰቀለበት መስቀል ነው። ለዚህ ነው ዛሬ እያከበርንለትና እየዘመርንለት ያለው። ማለት ዓለም የሚያውቀው በየቤቱ በየግድግዳው ላይ የሚታየው ስዕል ከመኖሩ በፊት ንጉሱና ቅዱሱ ላሊበላ በሀገራችን በኢትዮጵያ ስምንት መቶ ዓመታትን ያስቆጠረ ይህ የመጨረሻው እራት የሚባለውን ስዕል ኢትዮጵያውያን ያውቁት ነበር። ስለዚህ የመስቀል ሀሳብ ሀሳቡ ራሱ ኢትዮጵያ ውስጥ ገና መስቀሉ ከመገኘቱ በፊት በጣም በብዙ ነገሮች የታየ ነው። ከአክሱም ዘመን ጀምሮ የታዩ ናቸው። የመስቀል ታሪክ ቅዱስ ላሊበላ ጋ ሲመጣ ግን አስራ ሁለተኛው መቶ ክፍለ ዘመን በሙሉ መስቀል አርገው በሙሉ መገለጫው የባለቤቱ ስም እንኳ መስቀል ክብረ ነው። በሙሉ ስሞቻቸው የእሱ የክርስትና ስም ሁሉ ሳይቀር በመስቀል የሚጠራ ነው። እና የመስቀል ታሪክ በተለይ ላሊበላ ጋር ሲመጣ በጣም በሰፊው የሚነገርለት በጣም ልናውቀው የሚገባ ታሪኩን ከብዙ ነገሮች ጋር እዛ ጋር ማዋሃድ የሚገባን ነው ብዬ ነው ማስበው። በመጀመሪያ ቅዱስ ላሊበላ አለት ሲፈለፍልም አለት ሲቀርጽም አለት ላይ ሲሰራም ራሱን ፒራሚዲካል ኮንሴፕት አድርጎ አካባቢውን ሲሰራው በፍጹም በፍጹም ፍጽምናና ትርጓሜ ነው። ለምሳሌ ብራና ቢቃጠል ወረቀት ባይኖር ሰው ልጆች በቃል ባያስተላለፉት እዛ አለት ላይ ወንጌል አለ፣ እዛ አለት ላይ ኦሪት አለ፣ እዛ አለት ላይ ሐዲስ ኪዳን አለ፣ እዛ አለት ላይ ነገረ ክርስቶስ አለ፣ ነገረ ድነት አለ። እዛ አለቱን እና የምታየው ዝም ብሎ የተቀረጸ ድንጋይ ወይ ደግሞ የሆነ በር የሆነ መስኮት አይደለም። ቅዱሱና ንጉሱ ላሊበላ መስቀልን የዘመኑ መተረኪያና መታወቂያ አድርጎ በአሻራው ሁሉ አትሞበታል። የላሊበላ መስቀል አፍሮ አይገባ ገባሬ ተአምር ዘላሊበላ፣ ስሙና ታሪኩ የእምነት የመጥፋት ከጥፋት የመመለስም ጭምር ነው። ቤተ ማርያም መጀመሪያ ላይ ከሰራት ቤተክርስቲያን ጀምሮ በጣም በብዙ ቅርሶች በብዙ ጥበቦች የተሞላች ናት። ከእሷ ጀምሮ በውስጧ ያሉት መስቀሎች አሉ። እነዚህ መስቀሎች ቅዱስ ላሊበላ ራሱ በእጁ የሚይዛቸው በእጁ ይዞ የሚጸልይባቸው ናቸው። መስቀል አንድ ነው። ነገር ግን ከአሳሳሉ ጥበብ አንጻር 14 የተለያዩ የአሳሳል ወይም ደግሞ የአሰራር የቅርጽ አይነቶች ይኖራሉ። ከዚህ አንጻር ነው 14 13 14 አካባቢ አለ የሚባለው። አፍሮ አይገባ ወይም ላሊበላ መስቀል የሚባለው ከ14 ከሚባሉ ቅርጾች አንዱ ነው። ስለ አፍሮ አይገባ መስቀል ማውራት ስለ ሀገር ታሪክ ማውራት ነው የሚሆነው። ሌላው ስለ ሃይማኖት ማውራት ነው የሚሆነው። ስለ ታሪክ ማውራት ነው የሚሆነው። ይህንን መስቀል እንግዲህ የሰራው ራሱ ቅዱስ ላሊበላ ነው። እንደሚታወቀው ቅዱስ ላሊበላ ንጉሥም ካህንም የሆነ ሰው ነው። ሮሃ ላይ እንግዲህ የተገኘ ሰው ነው፣ ታሪኩ ይታወቃል። እጅግ በጣም ቀና የቤተክርስቲያን ሰው ከውልደቱም ጀምሮ ይታወቃል፣ አወላልዱም እና እንግዲህ ይህ ቅዱስ የሆነ ሰው እንደገና ደግሞ የሀገርም ንጉሥ የሆነ ሰው እሱ እራሱ የሰራው ወርቅና በጣም ከከበሩ ማዕድናትን እንደተሰራ ያው ክህነትን ተምረው ስለ ጂኦሎጂም የሚያውቁ ትልልቅ ካህናትም የጻፏቸው ሰነዶች አሉ። ማንም ሰው ሊቀርበው ሊይዘው ስለማይችል ክህነት ያላቸው ክህነትንም ሌላም እውቀት የአርኪኦሎጂም የጂኦሎጂም እውቀት ኖሯቸው ያንን የመረመሩ ከምን እንደተሰራ የመረመሩ እጅግ እጅግ ውድ ከሆኑ ማዕድናት የተሰራ ነው። እንግዲህ መንፈሳዊያን በተለያየ መልኩ ይገልጹታል። ነገር ግን እነዚህ ዘመናዊውን እውቀት የገበዩ ከዘመናዊው ጋር የተገናኙ እጅግ ውድ የከበሩ ማዕድናት ያሉበት መስቀል እንደሆነ ነው። በኢትዮጵያ ታሪክ ትልቅ ቅርሷ ነው። በጣም ትልቁ ቅርሷ ነው። ቅዱስ ላሊበላ ብለንም ስንጠቅስ የቅዱስ ላሊበላ መስቀል የሚባለውን አፍሮ አይገባ እዚህ ከመስቀል በዓል ጋር በእጅጉ የተቆራኘ ነው። ለምን ገና የመስቀል በዓል ኢትዮጵያ ውስጥ መከበር ከመጀመሩ በፊት ቅዱስ ላሊበላ እንዲህ አይነት መስቀል ነበረው። እንዲህ አይነት መስቀል ይዞ ነበረ አገርንም ሲመራ ሲያስተዳድር ቤተ ክርስቲያንንም ሲመራ ሲያስተዳድር የነበረው ቁመቱ መርዘም የቁመቱ ማጠርም አይደለም። ከስሙ የምትረጅው አፍሮ አይገባ አፍሮ አይገባም። ለምንድነው የማያፍረው? አፍሮ የማይገባው ከየት ነው፣ ምን አድርጎ ነው አፍሮ የማይገባው? የሚሉት ነገሮች ናቸው። ዋና ነገሮች ምን አገልግሎት ይውል ነበር የሚለው ነው። ስለዚህ የሰራው እሱ ነው፣ መቀመጫው ደግሞ ቤተ መድኃኔ ዓለም ነው። እንግዲህ ቅዱስ ላሊበላ 11 የሚደርሱ ውቅር አብያተ ክርስቲያናት አሉ፣ ከመጀመሪያው ከአሸተን ጀምሮ የፍጽምና ማረጋገጫ የሆነው በሰው ልጆች ታሪክ ውስጥ አይደገምም የተባለው ቁልቁል የታነጸው በፍጹም ፍጽምና ቁልቁል የታነጸው በጠቢባንም በአዋቂዎችም ማስተርፒስ የሚባለው ደግሞ ቤተ ጊዮርጊስ ነው። ለሰው ልጆች አእምሮ በጣም በጣም ከባድ የሆነው የሰው ልጅ ብዙ ካሪዝማቲክ የሆኑ ልዕልና ያላቸው ክቡድ የሆኑ ብዙ ህንፃዎች አቁሟል። የሰው ልጅ በሚገርሙ በቃ በሰው ሊና የማይታሰቡ ግን ቁልቁል እየሰራ የለም። ቁልቁል ፍጽምና ነው ያሳየ የለም። እና በብዙ ነገር በብዙ ምሳሌው ፍጽምናው ቤተ ጊዮርጊስ ነው። ራሱ መስቀሉ ነገረ ድነቱ ክርስቶስን ሪፕሬዘንት ያደረገበት የወከለበት ነው። ልክ እንደዚህ አፍሮ አይገባም ተመሳሳይ ታሪክ ነው ያለው። አፍሮ አይገባ ክርስቶስን ማዳንን ቅዱስ ሥጋና ደምን የተረከበት ወንጌሉ ነው መስቀል ሳይሆን ወንጌል ነው ራሱ። ስለዚህ አፍሮ የማይገባው ያ ወንጌል ስለሆነ ነው። አፍሮ የማይገባው በያዘው ሀሳብ፣ በያዘው መቀደስ፣ በያዘው ትርጓሜ ነው። ለምሳሌ ጌታ በስሜ እንዲት አደርጋላችሁ በስሜ እንዲት አደርጋላችሁ ብሏል። በማ በስሙ በማ በኢየሱስ ስም። ልክ እንደዛ ከስም ሁሉ በላይ የሆነ ስም ስለሆነ ያንን የሚያደርገው ልክ እንደዛ የአፍሮ አይገባ በያዘው ሀሳብ፣ በተቀደሰበት ማንነቱ እዛ ላይ ባለው ኃይል አፍሮ አይገባም። የተጠየቀውን የተለመነውን ያደርጋል። እንግዲህ ከስሙ እንኳን ብንነሳ አፍሮ አይገባም አፍሮ አይገባ ነው የሚባለው እና አፍሮ አይገባ ያሉበት ምክንያት በልዩ ልዩ ምክንያት በደዌ ተይዘው መከራ ውስጥ ያሉ ሰዎች እዛ መጥተው በሱ ሲታሹ ፈውስ የሚያገኙበት ነው። ይሄ እስካሁን ድረስ ያለ በነገራችን በጣም ተአምራዊ የሚባለው የአፍሮ አይገባ ታሪክ እስካሁን ድረስ ይሄ ጸጋ ይሄ ጥበብ ይሄ የማዳን ተግባር ያለው መስቀል ነው እና ይሄ መስቀል እንግዲህ በተወሰኑ ጊዜያት ነው የሚወጣው። ቀደም ባሉት ዘመናት እሁድ እሁድ ልክ ከሌሊቱ 10 ሰዓት እስከ 11 ሰዓት ድረስ ባለው የፈውስ ራይ ሰራ ነበረ። ያው ሰዎች፣ ህመምተኞች ይታሹበታል። ከዛ ውጭ ኢትዮጵያ ላይ ወይም አካባቢው ላይ በተለያየ ምክንያት ግጭቶች ቢነሱ ያን እነዚያን ግጭቶች ለማቆም አፍሮ አይገባ ይወጣል። አፍሮ አይገባ ወጣ ማለት ያ ግጭት ይቆምና መቆም ብቻ ሳይሆን እርቅ ወሰላም ይደረግና የተጋጩ አካላት ታርቀው የሚለያዩበት ይሆናል። ስለዚህ ይሄም አፍሮ አይገባ የሚለው ስሙ ወጥቶ አስታርቆ የሚገባ ስለሆነ፣ ሰላም ሰርቶ የሚገባ ስለሆነ አፍሮ አይገባ አሉት። ይሄ እንግዲህ በቃል ኪዳን የተሰጠው ነው። ለላሊበላ ከአብያተ ክርስቲያናቱ መታነጽ በፊት ጭምር ለቅዱስ ላሊበላ የተሰጠው ነው ነው የሚባለው በሰው አእምሮ ገምቶ ለመተንተን በጣም አስቸጋሪ ነው። ምክንያቱም በውስጡ ላይ የሚታዩት በግራና በቀኝ ስድስት ስድስት ወደ 12 ምልክቶች አሉት። 12ቱን ሐዋርያት ለማሳየት ነው። ከላይ ያለው ደግሞ ጌታን ራሱን ለማሳየት ነው። ከ12ቱ ሐዋርያት ጋር ስናስተውለው የአእዋፍ አንገት ተስሎ ይታያል። እዚህ አፍሮ አይገባ መስቀል ላይ የአእዋፍ አንገት አራት አእዋፍ አሉ በቀኝ በግራ ሁለት ሁለት ሆኖ ማለት ነው። ይህች ወፍ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ጳልቃ ትባላለች፣ በግሪኩ አነጋገር ደግሞ ፐሊካን ትባላለች። ፐሊካን ፐሊካን ማንም ሰው ምናልባት የጉግል ሰርች ኢንጂኑን ተጠቅሞ ማግኘት ይችላል። አስገራሚ ስዕል አላት፣ ታሪኳም ተጽፏል። ፐሊካን ወይም ጳልቃ የተባለችዋ ወፍ እዚህ መስቀል ላይ የተሰራችበት ነገር በጣም ድንቅ ነው። ይቺ ጳልቃ በአማርኛ ወይም ፐሊካን በግሪኩ ተብላ የምትጠራ ወፍ ልጆቿን ስታሳድግ እንዲሁ ዝም ብላ አሁን እዚህ እንደምናያቸው ወፎች ጥሬ በመልቀም ብቻ አይደለም፣ ወይም ደግሞ ብስባሽ በማንሳት አይደለም። እንደሱ ታሳድጋቸዋለች። ነገር ግን የጭንቅ ጊዜ ሲመጣ፣ ለምሳሌ ድርቅ ሲመጣ፣ ረሃብ ሲመጣ ልጆቿን እጅግ በጣም አስደናቂ በሆነ መንገድ ከረሃብ ታድናቸዋለች። እሱ ምንድን ነው የምታረገው? በአፏ ረዘም ያለ ማንቁርት ወይም ደግሞ አፋ አላት፣ ሹል አፋ አላት። በሱ ደረቷን ታደማለች፣ ደም ታጠጣቸዋለች ለልጆቿ። ዓለም የሚያውቀው እውነት ነው ይሄ። ቀጥሎስ ያው መቼም ደም ጠጥተው ብቻ አይኖሩም። ከደረቷ በጥፍሯ በጥፍሯ ከደረቷ ስጋዋን እየመነተፈች የተራቡ ልጆቿን ትመግባቸዋለች። ብዙ ደም ሲፈሳት ስጋዋ ሲቆረስ እሷ ትሞታለች፣ ልጆቿ በህይወት ይኖራሉ። ልጆቿን መግባ ልጆቿን አጠጥታ የራሷን ደም አጠጥታ ለልጆቿ የራሷን ስጋ አብልታ እሷ ሞታ ልጆቿን የምታኖር ወፍ ናት፣ ፐሊካን ወይም ጳልቃ የተባለች ወፍ። ይሄ ስዕል ነው እዚህ አፍሮ አይገባ መስቀል ላይ ያለው። ምናልባት በጥንቃቄ ሳያዩት ራሷን ነው የሚመስለው። እና ምንድነው ይሄ ከጌታችን ከኢየሱስ ክርስቶስ ጋር የሚገናኝበት ምስጢር ያል እንደሆነ መድኃኒታችን ኢየሱስ ክርስቶስ በእኛ 5500 ዘመን የነፍስና የስጋ ረሃብ ነበረብን። ይሄ ረሃብ ምናልባት እንጀራ መብላት ውሃ መጠጣት አይደለም። የጸጋ ረሃብ ነበረብን፣ የክብር ረሃብ ነበረብን። የመንፈሳዊ ጸጋዎች ሁሉ ረሃብ 5500 ዘመን ወሮን ነበረ። ይህንን የነፍስና የስጋ ረሃብ የክብር ረሃብ ሊመልስልን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ ሲመጣ በዮሐንስ ወንጌል ምዕራፍ 19 ላይ እንደተጻፈው ጎኑን በጦር ተወግቷል። ደሙን አፍስሷል። ደሙን አፍስሷል ብቻ አይደለም፣ ስጋው ተቆርሷል ስጋውን ቆርሶ ደሙን አፍስሶ እኛን ከመንፈሳዊ ረሃብ ስላዳነን ከሞት ስላዳነን ያቺ ጳልቃ ደም ሲፈሳት ስጋዋ ሲቆረስ በፋንታዋ እሷ ሞታ ልጆቿ በህይወት እንደሚኖሩ ሁሉ ክርስቶስ መስቀል ላይ ሞተ፣ ደም የፈሰሰልን ስጋ የተቆረሰልን እኛ ደግሞ በህይወት ኖርን ማለት ነው። ስለዚህ የክርስቶስን ምሳሌ የያዘች ወፍ ናት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ አንድ ቁጥር 20 ላይ ዓለም ከተፈጠረ ጀምሮ ታይቶ የማይታወቅ እግዚአብሔር በስነ ፍጥረቱ ይታወቃል ይላል እና ጳልቃ ወይም ፐሊካን የተባለች ወፍ የጌታችን የኢየሱስ ክርስቶስ ምሳሌ መሆኗ እጅግ አስደናቂ ነው። ላሊበላ ይህችን ወፍ ስለሚያውቅ ይህንን መስቀል ሰርቷል። ንጽህና በጣም ያለው ከአስራ ሁለተኛው መቶ ክፍለ ዘመን በፊት የተሰራ ነው ይሄ መስቀል ብሎ ለማሰብም በጣም ከባድ የሆነ ምን አይነት ኢንዱስትሪ ኖሮ ነው ምን አይነት የእጅ ጥበብ አንጥረኛ ቢሰራው ነው። በዛን ጊዜ በዚህ ደረጃ እንደዚያ ያው እና በሰውኛ ለማሰብም በጣም ከባድ ነው። በሰውኛ ትንታኔ በሆነ በብረት ማቅለጥ በከበረ ማዕድን አቅልጦ በመስራት ጥበብ እንደዛ አይነት መስቀል በአስራ ሁለተኛው ክፍለ ዘመን በፊት ይሰራል ብሎ ማሰብ በጣም ከባድ ነው። ምክንያቱም ልዩ ልዩ ስራዎችን ከዛ በፊት የተሰሩትን የብረት ማቅለጦችን ስናይ በዛ አይነት ደረጃ ያሉ ዋናይም ለምሳሌ ይሄ መስቀል ማለት ነው። ይሄን መጽሐፍ የጻፈው ቀሲስ ዶክተር መንግስቱ ጎበዜ የሚባል ሰው ይሄ ነው እንግዲህ የአፍሮ አይገባ በመስቀል ላይ መስቀል ተያለሽ ቅርጾቹን እዚህ ጋ አንድ ሁለት ሶስት አራት አምስት ስድስት በዚህ በኩል ስድስት የአስራ ሁለቱን ሐዋርያት ስርዓት ያለሽ እዚህ ጋር እንግዲህ ማቆሚያ እንጨትም አለው። የከበረ እንጨት ቅዱስ ላሊበላ የሚይዘው በእጁም ይዘው ነበረ፣ እሱ ብቻ ነበረ በእጁም ይዘው። ስለዚህ ይሄ የቅዱስ ላሊበላ መስቀል ነው፣ የቅዱስ ላሊበላ አሻራ ያለበት መስቀል ነው እና በኢትዮጵያ ታሪክ ውስጥ በኢትዮጵያ ሂስትሪ ውስጥ በመንፈሳዊውም ሆነ በስጋዊው አለም በመንፈሳዊ ሰዎች የሚያምኑበት ነው በስጋዊ አለም ደግሞ ሰላም የሚያመጣ አንድነት የሚያመጣ ህብረት የሚያመጣ ሀገር የሚያረጋጋ መስቀል ሆኖ በታሪክ ውስጥ ተመዝግቧል። ሲመጣ ይፈውስ ያሳርቅ የነበረው አፍሮ አይገባ መስቀል በአንዱ ሰንበት ሌሊት እንደ ዘወትሩ ሊወጣ በአባቶች ሲፈለግ ከተቀመጠበት ስፍራ የለም። የዚህ መስቀል የመጥፋት ታሪኩ ይህ ነው። ማንም ደፍሮ የሚቀመጠው ቤተ መድኃኔዓለም ነው። ቤተ መድኃኔዓለም ገብቶ ዋና ቦታ ላይ ገብቶ ምስጢራዊ ቦታ ላይ ገብቶ ይህንን መስቀል ማንም አያወጣው ስለዚህ በሐዋርያት መካከል ይሁዳ እንደነበረ ሁሉ ሁልጊዜ ተቃራኒው አካል ዲያብሎስ ሁልጊዜ ተለያየ ስራ ስለሚሰራ ነዋይ ያሳሳታቸው ሰዎች፣ አጋጣሚ ያሳሳታቸው ሰዎች፣ እግዚአብሔርን መፍራት የተዉ ሰዎች እንዲህ አይነት ድርጊት ያደርጋሉ። ይህ ለብዙ መቶ ዓመታት የቆየ መስቀል ከቅዱስ ላይ ቅዱስ ላሊበላ ትልቁ ቅርስ ነው። ይሄ ቅርስ ተሰረቀ። በጣም አገራችን ከፍተኛ የጭንቀት ወጀብ ውስጥ ነበረች በወቅቱ ምክንያቱም ከባድ ነገር ነው ያጣችው። 89 ላይ በአንድ ሺ ብር ተሸጠ እንግዲህ ከዛ በደላሎቹ አማካኝነት ተላልፎ አዲስ አበባ ላለ ቤልጂማዊ ነጋዴ፣ ቅርስ ነጋዴ ደረሰ። ያገሩ ሰው በአንድ ሺ ብር የሸጠውን መስቀል የመስቀሉን ጥበብ የሚያውቀው ቅርስነቱን የተረዳው የውጭ ሀገር ሰው ግን 25000 ዶላር አውጥቶ ገዝቶታል። በወቅቱ ምንም እንደሆነ የማያውቀው ያገሬው ሰው ግን አንድ ሺ ብር ብቻ ነው የሸጠው። ለመስረቅ እንኳን የመስቀሉን ዋጋ አላወቀውም። ሻጭ ሳያውቀው ገዢ ያወቀው መስቀል ነው። አገሬው ያላወቀውን የውጭ ሀገር ያወቀው መስቀል ነው። ይሄ መስቀል ምን እንደሆነ ምን ሀብት ምን ጸጋ ምን ሀገራዊ ትሩፋቶች እንዳሉት አያውቅም። ያ ሰው ምናልባትም ኦርቶዶክሳዊ አይደለም፣ በእርግጠኝነት የምንናገረው ነገር ግን ምንም እንኳን የኦርቶዶክስ እምነት ተከታይ ባይሆንም እዚያ ላይ ሃይማኖት የማይገድባቸው ጥበቦች አሉ። እነዚህን ጥበቦች ነው 25000 ዶላር አውጥቶ የገዛ በዚያ ዘመን 1989 ዓ.ም መጋቢት ወር ላይ እና በአጭሩ ይህንን መስቀል ይዞ ሄደ ወደ አገር ወደ ቤልጂየም። እንግዲህ እዚህ ላይ ታሪክ ጸሐፊዎች ሁለት አይነት ነገር ይነግሩናል። ኦርቶዶክሳውያን ኦርቶዶክሳዊ እይታ ስላላቸው ቤልጂየም ኤርፖርት ላይ ከደረሰ በኋላ ይሄ መስቀል የሚያነሳው እንደጠፋ መንቀሳቀስ እንዳልቻለ ተተርኳል። ይሄም ድንቅ አይደለም፣ እናውቃለን። እንኳንስ የክርስቶስ መስቀል ይቅርና በለአም የተባለ ነቢይ ያህያ መልአክ ባየች ጊዜ ሳትንቀሳቀስ ጌታዋ በለአም አብዝቶ እየደበደባት ስትጨነቅ በኋላ የሆነው ነገር የሚታወቅ ነው፣ በመጽሐፍ ቅዱስ የተጻፈ ነው። አሁን የወሰዱ ሰዎች የተለያየ ቦታ ሊጠቀሙበት ወይም በመሸጥም ወይም የሆነ ቦታ ሙዚየም በማስገባትም ለመጠቀም የፈለጉበት ነው። ነገር ግን አላስጠጋ በማለት ቦታዎችን ሰዎች ያሉበት ቦታም ሌላ ምልክት በመስጠት አስቸግሮ የተለያዩ የጸጥታ አካላት መጥተው ምንድን ነው ይሄ ነገር እንደዚህ የሚያደርገው ብለው ሲያዩት እና በኋላም ሲመረምሩት ከኢትዮጵያ የመጣ መሆኑን የኢትዮጵያ ኤምባሲ እዛ ቤልጅየም ውስጥ የሚገኘው ስላሳወቀ እና ከዛ በኋላ በ1991 ዓመተ ምህረት ከሀገር ከወጣ በኋላ ከቤልጅየም ወደ ኢትዮጵያ እንደገና በዲፕሎማሲ መጥቶ በክብር ወደ ቦታው

I will show you the seal here. የሚገርምሽ የዛን ቀን እኔ ደግሞ ወደ ላሊበላ የምሄድበት ቀን ነበረ፣ ግን ምንም ከመስቀሉ ጋር የሚያገናኝ ጉዳይ ኖሮኝ አልነበረም ግን መፍሲሄር ለብፁዕ አባታችን ቅዱስ ፓትሪያርኩ በነበሩበት አውሮፕላን ላይ መስቀሉ ላሊበላ ሲገባ እኔም ነበርኩ በዛ ጊዜ እና በ91 ዓመተ ምህረት መስቀሉ እንደገና ተመልሷል። ዳልኩሽ እና ይሄ ትልቅ ነገር ነው፣ እውነት ትልቅ ምሳሌ ነው። እንግሊዝ 951 አካባቢ መጽሐፍትን ጠራርጎ ከዚህ ሀገር በአፄ ቴዎድሮስ ዘመነ መንግስት ወስዶብናል። እስካሁን ድረስ እንግዲህ ብዙ ልመናዎች የምናካሄደው በዚህ ዘመንም በርካታ ነገሮች ይደረጋሉ። እንደዚ ሃይማኖታዊ ቅርሶችን፣ ብራናዎችን ታሪክ የማሳጣት ነገር እና የተደራጀ ሰንሰለትም ያላቸው አሉ። ዞሮ ዞሮ ግን በቅዱስ ላሊበላ በሱ በአፍሮ አይገባ መስቀል አፍሮ አልገባም። ያው እንግዲህ እዛ ድረስ ደርሶ ታሪክ ሆኖ ዜና ሆኖ ምናልባትም ዜና የሆነበት ሌላ መንፈሳዊ ዓላማ ሊኖረው ይችላል እና በዚህ መልኩ ነው ወደ አገር ሊመለስ የቻለው እና ይሄ ደግሞ እውነትም የኢትዮጵያ መንግስት ያስመሰግነዋል። በጉዳዩ ላይ የተሳተፉ ሁሉንም አካላት ያስመሰግናል። ስለዚህ አፍሮ አይገባ በዚህ መልኩ በ91 ዓመተ ምህረት ተመልሷል። ከዛ በኋላም አግኝቼዋለሁ ተገናኝ ከዛ በፊትም ተገናኝተን እናቃለን። ከዛ በኋላም መስቀሉን በቦታውም በስፍራውም አግኝቼውም አቃለሁ ተሳለኛው ቃል